አሰላሙ አሌይኩም ራህመቱላሂ ወበረከቱ። እንደምናላችሁልኝ ውድና የተከበራችሁ ተመልካቾች ሁላችሁንም ሰላም ሰላም ብያለሁኝ። ዛሬ ደግሞ መርሳ አባ ገትዬ ውቤቷን እንግዲህ ከላይ ወደታች አሳያችኋለሁኝ። ሁላችሁም ላይክ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እንግዲህ መርሳ አባ ገትዬ ለናፈቃችሁ አሁን ያላት ውበት ይሄን ይመስላል፣ ከተማው ማለት ነው። እና እስኪ ሁላችሁም ላይክ አድርጉ፣ አዲስ ከሆናችሁ ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። እና ይሄን ይመስላል ከተማው ከላይ ማለት ነው ሼል ይህን ይመስላል እንግዲህ፣ ለውጥ አለ። መኪና መንገዱ እየሰፋ ነው። ብዙ ነገሮች ላይ ከባለፈው አሁን ላይ ለውጥ አለው በጣም ከተማው። እና ሁላችሁም ላይክ አድርጉ፣ ሰብስክራይብ ማድረጋችሁን እንዳትረሱ። እና ከዚህ ጀምሮ ወደዛ እስከ ሸል ጀምሮ እስከ አባዋሬ ድረስ ያው እንግዲህ ኮሊደሩ ከተማው ሰፍተዋል። እና ውድ ተመልካቾቼ ይህን ይመስላል ከተማው። እና በቀጣይ ደግሞ የሚሰራለችው ሁላችሁም ሁላችሁም ሰብስክራይብ አድርጎን፣ በጣም ወደኋላ ቀርተናል። እና ማንኛውም የሚሸጥ ቤትና ቦታ ያላችሁ በማንኛውም ቦታ የሚሸጥ ቤት ያላችሁ ቦታም አናግሩኝ። መግዛት የምትፈልጉ አናግሩኝ፣ እናሻሽጣችኋለን። በዚሁም ማንኛውም ትዕዛዝ ካላችሁ እንደዚሁ ውስጥ ላይ እየገባችሁ አናግሩኝ። ወደ ተመልካቾች በታማኝነት ማንኛውንም ልብስም ሆነ ማንኛውንም ነገር ሽርጦች የምትፈልጉ ከኛ ጋር አለ። ለቤተሰብ እየወሰድን እናደርሳለን እና በማንኛውም ቦታ ሀገር ጊራና፣ ወርቂሳ፣ መሀላምባ፣ ሊፕሶ፣ መርሳ ቤትም በተመለከተ የሚሸጥ ቤትም ካላችሁ ቦታም ውስጥ ላይ አናግሩኝ፣ መግዛት የምፈልጉ አናግሩኝ። ሻጭና ገዥን በማገናኘት ያው እንዲትጋዙ ማድረግ እንችላለን እና ይህን ውድ ተመልካቾች ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ነባሮች ሁላችሁን ቪዲዮውን ላይክ ላይክ አድርጉት። አመሰግናለሁ። ይህን ይመስላል እንግዲህ ለውጥ አለ። መኪና መንገዱ እየሰፋ ነው። ብዙ ነገሮች ላይ ከባለፈው አሁን ላይ ለውጥ አለው በጣም ከተማው። እና ሁላችሁም ላይክ አድርጎ ሰብስክራይብ ማድረጋችሁን እንዳትረሱ እና ከዚህ ጀምሮ ወደዛ እስከ ሸል ጀምሮ እስከ አባሪ ድረስ ያው እንግዲህ ኮሊደሩ ከተማው ሰፍተዋል። እና ውድ ተመልካቾቼ ይህን ይመስላል ከተማው።